ሴቶች አይተን ማለፍ አንችል። የት ቆይተሽ ነው አንቺ? እስካሁን ስታስጠይ ደግሞ ምንድን ነው? ምንድን ነው የሁሉ መቆየት ምንድን ነው ታዲያ? አንቺ መረጃ ነዋ። ለምንድን ነው የሁሉ ሰዓት የምትቆይ? አንቺ ይኸው፣ ለምን ለምን ከፈለግሽ ለምን? ሻወራት ገብርኤል ምን አገባኝ እኔ ይሄ ሁሉ ሰዓት ነው የህፃኑ ሲያለቅስብኝ የቆየ ምንድን ነው ይሄ ሁሉ ምንድን ነው አንቺ የቆየሽ እንደ ደግሞ ሪያ ስታስጠይ ይሄ ሁሉ አልቁሶ አልቁሶ ተኝቶ ወሬ ታበዣለሽ እንደ ደግሞ አማረብሻል ምን

ቆርቆሮ ኮተታ ኮተቲ መልቀም፣ ዝም ብሎ በየቤት እፍ። ዝም ብላችሁ ዘመዶች ታዘቡ። እኔ ገቢያ ሲሄድ ገብሬ ቲማቲምና ያለ ድንች ምንም አያመጣም። ሁሉም ሰው ያመጣል እንዴ ማለት ይሄ የገዛሁት ማሮቼ በዛውም እስኪ አገሩን ኑሮ ነው ያሳያችሁ። ብርቱካን አርባ ብር ነው የተገዛው። ይሄ ሴት ልጅ እርድ ገዛ ያ ሁሉ ብር እየተገባች ያለሽ ይሄ ቲማቲም ሰላሳ ብር ገዘው። ይህ ሁሉ ቲማቲም እዩት፣ ብርቱካኑ ጋር ዷቸዋል መሰለኝ። ይሄው ሁሉ ቲማቲም ጥሬና የበሰለ ሚክስ አድርጌ ገዛሁ። የበሰለው አሁን ጥሬው ደግሞ እንዲቆይልኝ ማለት ነው። ይህን ስንት እንደገዛ

የሰራ ማባያ ይዘና ስለ ምንድን ይዞ እንደመጣ ታውቃላችሁ? ሁለት ራስ ጥቅል ጎመንና ዘይት ብቻ። ወይ ሴቶች አይተህ ማለፍ

ልጅ ይዞ ከቤት መዋል እንዴት እንደሚያናድድ፣ ይሄን አምጣ ልኝ ረስቸው ነው፣ ይሄን እንደዚህ አርግ ልኝ ረስቸው ነው። ዛሬ ጸጉሬ እንድሰራ ብዬ ሄድኩና በዛው ፏፏፏ ብዬ ስስስ ጠቀጥቃለሁ በላለሁ። እንዴት ቀንደነፍቻቸው!